ሜሪ ምንም እንዳትዪ፣ ምንም እንዳትዪ በቃ ነግሬሻለሁ። ገና እንደገባሁ ምንም እንዳትዪ፣ በቃ ሰላም ነው የሚለኝ። ሜሪ ምንም እንዳትዪ፣ ሜሪ ምንም እንዳትዪ። ምን ሻንጣ ታድያ? ይዞ ሻንጣ ይዞ ይሄዳል። ምኑ ናችሁ?

ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ቅድም በተፈጠረው ነገር አይታችሁታል ቪዲዮው። ደብሮኛል በጣም ማለት ሀሳብ ሀሳቤ ሁሉ ተበታትኖ በጣም ደብሮኝ ነው የወጣሁት ከዛ ማለት ነው። እኔ ራሴ ለማረጋጋት ሞክሬያለሁ። ቀን ነበረ የተገናኘ ነው። አሁን ወደ ማታ ሆኗል፣ ኦልሬዲ መሽቷል። በጣም ተናድጄም በሽቄም ነው ይሄን ቪዲዮ የጀመርኩት ለመናገር ስለመናገር ለምናገራቸው ንግግሮች የሚያስደብራችሁ ከሆነ ከወዲሁ ይቅርታ መጠየቅ እፈልጋለሁ። ምክንያቱም አንዳንድ ሰው ተናዶ ምን እንደሚያደርግ አያውቅም፣ ምን እንደሚናገር ምን እንደሚሆን ምናምን አያውቅም። እኔ ራሴን ለማረጋጋት ሞክሬ በጣም ራሴን ለማረጋጋት ሞክሬ ለማውራት እሞክራለሁኝ ከዛ በተረፈ በጣም ደብሮኛል። በጣም የተፈጠረውን ነገር አይታችሁታል። ደግሞ ከቤት ስወጣ ከቤት ስወጣ ለማንም ሰው አልተናገርኩ። መጣው ብዬ ነው የወጣሁት። ያው አለባበሴ የሚናገራል። በጣም በቃ ቀለል ብዬ ነው የወጣሁት፣ ምክንያቱም እነሱ ሌላ ነገር እንዳይጠረጥሩ ብዬ ዝም ብዬ ቀለል ያለ ልብስ ለብሼ ነበር የወጣሁት። እሱን ለማግኘት ማለት ነው። ቅርብ ቦታም ስለቀጠረኝ ሶ እዛ ሄጅ፣ የተፈጠረውን ነገር አይታችሁታል። በጣም ደንግጬ በጣም ተናድጄ ነው ይሄን ቪዲዮ የጀመርኩት ራሴን ለማረጋጋት ሞክሬያለሁ ግን አልቻልኩም። እና ማለት በቃ ራሴ በቃ በጣም ለማረጋጋት ሞክሬያለሁ ግን ጭራሽ አልቻልኩም። በጣም ተናድጃለሁ፣ ምክንያቱም ዲስሪስፔክት አድርጎኛል በጣም እና ደግሞ ከቤት የወጣበትን ምክንያት አሳማኝ አይደለም፣ አሳማኝ አይደለም ጭራሽ መጀመሪያ ምን ያላመንኩበትም ከዛ ደግሞ ሄጂ ደግሞ ሳየው ከሴት ጋር ነው ያለው እና ፖይንቱ ከሴት ጋር መሆኑ ከወንድ ጋር መሆኑ አይደለም። እኔ አብረን ነው የወጣ ከሀገር። የሆነ ነገር ቢደርስበት ሰው ሀገር ላይ ነው ያለ ነው። አዲስ አበባ ቢሆን ኖሮ በጣም ብዙ ቤተሰቦቹ ማጠገቡ ናቸው። በጣም ምንም ችግር የለው። ምንም ነገር ቢፈጠርበት ግን እዚህ ሰው ሀገር ላይ ነው ያለ ነው እና የሆነ ነገር እንኳን ቢሆን በጣም ነው በቃ በጣም ነው የሚከፋን ብዬ ነው ያሰብኩት እንጂ አንዳንድ ቪዲዮ ላይ አያለው። አንዳንድ ኮመንታችሁ ላይ ምናምን ነገር አያለው። እኔ እመወደው ማፈቅረው ነው እየመሰላችሁ ያለው እና እንኳን እሳይ እንኳን እንኳን እንደዚህ መሰለ ማለት አይደለም ብዬ ለእናንተ ማስረዳት አልችልም። በቃ እንኳን ማለት የመሰላ የመሰላችሁ ነገር ማሰብ ትችላላችሁ። ግን ሰው ሀገር ላይ ነው የመጣ ነው ሁላችንም እኩል እንደወጣን ሁላችንም እኩል መመለስ አለብን ብዬ ስላሰብኩ ነው በጣም ስቆረቆሮ የነበረው እንጂ ለሌላ ነገር አልነበረም። ኤኒዌይስ ሄጄ እዛ በተፈጠረው ነገር ቅድም በጣም ነው ያስጠላኝ፣ በጣም ነው የደበረኝ፣ በጣም የተናደድኩት እና እዚህ ምንም በቃ ማድረግ ምንም ማድረግ ማለት ማንም ሰው የተረዳኝ አይደለም ኢቨን እያያችሁ ያላችሁ ኦዲንሶች የራሱ ምንም እየተረዳችኝ አይደለም። እኔ ለማለት የፈለኩት ነገር እና እናንተ እየተረዳችሁ ያላችሁት ነገር ለየቅል ነው ለየቅል ማለት ነው። ምንም እኔ ለማለት የፈለኩት ነገር እየገባችሁ አይደለም። አይቲንክ እና ወደ ሀገሬ ብሄድ ይሻለኛል፣ ወደ ሀገሬ ብመለስ ይሻለኛል። ከቤትም ስወጣ ምንም ነገር አላልኳቸውም። ዳኒ ላገኘው እንደሆነ ቢያውቁ ሁላችንም እንሂድ ለምንድን ነው ብቻችን የምትሄጁ ብለው ስለሚሉኝ ለማንም አልተናገርኩም ዝምብ የነበረው የወጣውት ከቤት ለማንም ሳልናገር ማለት ነው። ከኤልኩኝ በኋላ ግን ያው እነሱን ቪዲዮን ያዩታል፣ ይደብራቸዋል ምናምን፣ ግን ምንም ማድረግ አልችልም። ሃንድ ለማድረግ ሞክር ያለው ነገሩ ለማረጋጋት ሞክር ያለው ግን እየተፈጠረ ያለው ነገር ከቁጥጥር ውጪ ነው። በዛ ላይ ደግሞ በጣም የተናደድኩት እና ነገር እሷ ፊት ማድረጉ ማለት እኔ እንደዛ ማድረጉ በጣም ነው የበሸኩት። እውነቱን ነው የምነግራችሁ ምንም ስሜት ሰው ደብቄ አላቅም ቢሆን ደብቄ አላውቅም። ስሜቴን ሶ እኔ አሁን ከዚህም በኋላ ምንም ነገር ማድረግ አልፈልግም። ተረጋግቼ ለማሰብ ሞክሬያለሁ፣ ግን በቃ ምንም ይሄን ሀሳብ የሚያስቀይርልኝ ስሜት ውስጥ መግባት አልቻልኩም። ኤኒዌይስ ወደ ሀገሬ መመለስ እፈልጋለሁ። አሁን ያለሁት ወደ ያረፍንበት አካባቢ ነው ያለሁት፣ እና ውስጥ እንገባለን ማለት ነው አብረን። ሶ ሁሉንም እነግራቸዋለሁ ወደ ሀገሬ የምመለስ እንደምፈልግ። ልክ እሱ ሀሳቡ ማስቀየር እንደማይፈልግና እንደማይችሉት ሁሉ የኔንም ሀሳብ ማስቀየር አይችሉም። እኔ ወደ ሀገሬ መመለሳለሁ። ለነበረኝ ነገር ሁሉ ለሰጣችሁኝ ነገር አመሰግናለሁ። እዚህም ዱባይ ላይም ለሰጣችሁኝ ክብር በጣም አድርጌ አመሰግናለሁ። አብረን ንግባና አብረን ወደ ሀገር ወደ ሀገር እንመልሳለን፣ ማለት ነው አብራችሁ ይሁን

አሁን ማስረዳት አልችልም እኮ። ንገሪኝ አንዴ። ማስረዳት አልችልም አሁን። አይመለከተኝም ማስረጅን ቁጭ ማስረዳት አልችልም። ዘመን ስራሽ ምናምን ምንድን ነገር የለም። ያም አንቺ ምን ነው

እኔ እናንተ ማድከም አልፈልግም። ችግር የለው ማለት ነው በቃ አሁን ሌላ ምዕራፍ ልከፍትልባ። ችግር የለው ለእናንተ ደስታን የመጣ ነው ምናምን ምናምን አሁን እኛም አንቆይም። አይ ኖ መሄጃችን ደርሷል። ሰው እኔ ቀድሜ መሄድ እፈልጋለሁ። ለምን ምክንያት እንደው ብዬ እነግራቸዋለሁ። አይ በእናትሽ ቁጭ በይ፣ በቃ ስነ ስርዓት ይኖርልሻል። እኔ እኮ ለግሬያችሁ ልሄድ እኮ ነው የፈለግኩት። ነገሪን። በቃ መሄድ እፈልጋለሁ። ወደ አዲስ አበባ መሄድ እፈልጋለሁ። አንድ ጊዜ ብቻ ነው የምጠይቅሽ ከይዙን ብቻ ይሄ የተፈጠረ በይ። ከዛ በኋላ በፍላጎት ሻንገባ የተፈጠረው ነገር ነው። ምን ሆነሽ ነው? ጠዋት ነው አይደል ነው? አንዴ ብቻ ነገር እኔ ማውራት አልቻልኩም። አብርሃም ሌላ ቀለም አላስረዳችሁም። እኔ ደውዬ ራሴ ተረጋግቼ አይደለም፣ አሁን መሄድ እፈልጋለሁ። ተረጋግኚ በቃ እራስሽ ማረጋግኚ ፅጌ፣ እራስሽ ማረጋግኚ ፅጌ።

እሱ ነው ያለኝ ለማንም ሳትናገሪ ነ ያለኝ እኔ ደግሞ እንደ ማለት እንደ ወዳጁ እንደ አራጋቢ በዛ በኩል እሷ ታረግባለች በዚህ በኩል ይሄ ያረግባል ተናገራችሁ ነው ከዛ ሄድኩኝ ከዛ ቢኒ ነበረ አብረኝ ቢኒ ነበር የወሰደኝ ቢኒ የእኛ ሹፌሩ ከዛ ከቢኒ ጋር ነበር የሄድኩት። ከዛ እሱ ጋር ሴት ጋር ጠበቀኝ። ሴት ጋር ስለጠበቀሽ በጣም በጣም ሴት ጋር ለምን አይጠብቅሽ? ምን አገባሽ? አያገባኝም አላልሽም በመጀመሪያ ደስ ይልሽ ነው የሚገባው እዚህ ሀገር መሆኑ በህይወት መኖሩ የመልሶ መላልሶ በእናትህ ሀገር ይዘው አያገባኝም ብለሻል። ሁለተኛ ነገር ደግሞ ውሃ የሚያነሳ ምክንያት አይደለም ሻንጣ ይዞ አገር ለቆ መውጣት። ዳኒ ከሴት ጋር ነው ወደ አዲስ አበባ ደግሞ መልሱ ታክሲ አደረስን ምን ለመጣላት እንኳን ምክንያት የለሽም። ቢኮዝ አንቺ ለዳኒ ምን ነሽ እኮ። ታዲያ ለምንድን ነው እንደዛ የምታስቡት? ሁሉም ሰው እንደዛ እያሰበ ነው የምታስቡት። እንደዛ ስትሄጂ ተደብቀሽ ወንዶቹ እኔ እናሩታለ ነግረሽናል። ተነሳሽ ነው ዝም ብለሽ ይወጣሽ እና እኔ ለማን እንደትናገር ያለኛ። ለዛ ነው እሱን ነው ጥፋተኛ ደግሞ ዳኒ። እኔ እሱን ሴት ይዞት ቀናት ከደረሰ እኔ ወይ ልክ ወይ ወይ የዚህ ግሩፕ ላይ መቀናቀር አልነበረብኝም። እኔ ለማላ ብቻ ነው እንዴ ነገሮችን የሚደረጉት እንዴ በፈለጉ አረዳር ተረድቷል አይደለ? አንቺን ለማስቀናት ሞከረ፣ ወይ ደግሞ ለእሱ ሌላ ስሜት እንዳለ ሻክታ አደረገ። አንቺ ግን እንደዚህ ስታደርግ ያንን ነገር ነው እንዲያምን እያደረግሽ ያለሽው። ገባሽ? ተረዳ እኔ ግን ያ ከና ልጃለሁ ብለሽ በቃ ልክ ስቴጅ ዋው፣ ስራዬን ሰራሁ ነው የሚለው ወይም ደግሞ ያ ስሜት እንዲሳማው ነው የምታደርጊው በዛ ላይ ልጁ ማን ነው ዳኒ ነው ምን ማረግ እንዳለበት ጠንቅቆ የሚያጥሰው አልገባኝ አንቺ አታፍሪ ሻንጣ ይዘሽ የምትሄጂው ለዳኒ ነው ለዳኒ አይደለም በቃ እኔ ሙዴ ሙዴ በቃ አስጠላኛ የሆነ ነገር በላት እኔ በጣም የሆነ ነገር የተናገረኝ ዲስ ሪስፔክት አረገኝ እሷ ፊት በቃ ሊጣላ ነበረ ጭራሽ የማን ነው ምናምን ሲል ነበረ ማን ነው ቢኒያምን ምንም ሹፌራችን መሆኑን እያወቀ ምንድን ነው እንደነ እንደ እኮ በቃ ዲስሪስፔክት ለማድረግ ሞከር። አልኳችሁ እኮ እሄ እኔ ሀገር አይደለም ሌላ ነገር ጥሎ አያስኬድም። ምኑ ምን ስለሆን አንቺ ሀገር ጥሎ የሚያስኬድሽ ምኑ ነሽ? ጽንዴ ጓደኛው ለምንኛ ጥለና እንሄድ? ከሴት ጋር ለምን እሷ ጥላት ሄደ? ለምን እሱ ጥሏ ሄደ? አልገባኝ። ምንድነው? ፅጌ አንቺ ራሱ እየተረጋጋሽ አይደለም። እስኪ ተረጋጊ መጀመሪያ ቆይ ማለት አይደለም እናንተ። እየተናገራችሁ ያላችሁት ያ ነገር ነው። ለምንድን ነው እናንተ ስለዚህ እያሰባችሁ ያላችሁት? እንዴ በቃ እኔ መሄድ ከተለው ኢን ነው

የማይሆነ ምንም ነገር አላደረኩትም ነበር ከመሬት ተነስቶ ሄደ። ምን እያደረግሽ ምንም አላደረገም እኮ ይሄን ያደርግልሽ አንቺን ለማናደድ ብሎ ያደርገው። እሱ ለምንድን ነው እኔን ለማናደድ ብሎ የሚያደርገው? አብርሃም ንገረኝ፣ እሺ ለምን ብሎ ነው የሚያደርገው? ፅጌ ትክክል ናት። አንቺ አሁን በጣም እሱ የሚያደርገው ነገር የሚያናድድ ነው። አንቺ ለምን ትናደጅ? ቆይ አይደለም፣ ሜሪ የእኔ ላውራት አንድ ጊዜ አንዴ፣ የእኔ ላውራት ቆይ፣ እሺ አይደለም። ምን ሲያረጋት እሷ ልሄድ ልጅ ምንም ሲያረጋ አልሄድሽም ከእሷ ጋር። እሱ ደግሞ ከእሱ አይባስ። በቃ ምን ሆነህ ነው? በእናትህ በቃ

እሺ ተራ አሁን እኮ መሄጃችን ደርሷል አይደለ ለኔ ነው አይደለ ወደ አዲስ አበባ ቆይም እንችላለን ይችላል ለምን ምን ቆዩ መቀነል አልፈልግም እኔ እኮ በፍላጎት ኢሜል አልችልም እንሳቀረን ደስ እናገረኛል የምሬ ነው አይ ኖ በቃ ቃለው ግን ተረበሽን እንዴ እኔም እየተረበሽኩ ነው ከዚህ በኋላ ከቆዩ ደግሞ ረብሻችኋለሁ በጣም ስለዚህ ልሂድ እንዴ አትረዱኝም እንዴ ጓደኞቼ አይደላችሁ

ደውልለት፣ ከኔ ጋር መግባባት ስላቃተን ደውልለት፣ ይምጣ፣ አብረን እናውራው። ፍላጎቱ ከሌለው ሁለታቸውም ይሄዱ። እዚህ ሰላማችን መንሳት የለባቸውም። ቢያንስ እንኳን ምናምን ምን ጊዜ እኛ ለመዝናናት ነው የመጣ ነው፣ ለደስታ ነው የመጣ ነው። እነዚህ ሰላማችንን እየነሱን ነው። ገባክ? ይምጡ፣ ሁለታቸውንም ለማስማማት እንሞክር። አይ አይካሉ ይሄዱ፣ አንድ ላይ በቃ እዛው አዲስ አበባ ይሄዱ። እኛ በስነስርዓት ቀናችንን ተጠቅመን ተደስተን እንሂድ። ከዚህ በላይ ምንም ነገር እንትን ልል አልችልም። ገባ ምት አንዴ ፈገግ አላልኩኝም፣ በቅጡ ፈገግ አላልኩኝም። በቃ ይህንን ካሰብክ ደግሞ በቃ እኛ ሁሉንም ነገር በራሳችን መንገድ እናስተካክለው በራሳችን መንገድ እናስተካክለው። ደውልለት ውልለት አሁን ይምጣና እዚሁ አውርተናቸው መለያየትም ካለብን እዚሁ ይሄዱ እነሱ። ተረዳኝ አይደል አይ ካሉ ደግሞ በአለን ያሳልፉ እ ቢያንስ እንኳን ሳናግረው እኮ በዓልን ለማሳለፍ እኮ መስማማት ይጠበቅብናል አይደለ? ስለዚህ እነዚህ ልጆች እየተስማሙ አይደለም። በቃ መስማማ ካቃታቸው ደግሞ እኛ በግድ ምን የምናመጣው የምንፈጥረውም ታሪክ የለም። በቃ በቃ የምናስገድለው ነገር የለም። እሱንም ማስገደድ አልችልም፣ እሷንም ማስገደድ አልችልም። እንደ ጓደኛ ግን ቢያንስ መሄድ ያለበት ሴት መሄድ ያለበት ደረጃ ላይ ትሄዳለህ። ከዚያ በኋላ ምንም ማድረግ አንችልም። በቃ ያንን እኮ ነው ሄደ። ስለዚህ በራሷ ፍላጎት የሆነ ነገር ማድረግ ከፈለገች ትሄድ በቃ ይደወልለት እናወራቸዋለን። እንዴ እንኳን ሀገር ይያስለናል። አዲስ ነው ትንሽ ነገር፣ ለምን እዚህ ሰላማችንን እየነሱም ስለሆነ ማለት ነው። እኔ ደክሞኛል፣ አሁን እረፍት ላድርግ። ከሰዓት ደውልለት፣ አዘጋጆ ይምጣና ማውራት ያለብን ነገር በሙሉ እናወራለን። አለቀ፣ በቃ ይሄ ነው።